ዜና ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የእለቱ ዜናችን ተጀምረዋል። ሰብለ ጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሀገራት ለኃይል አቅርቦት ቅድሚያ ሰጥተው ሊሰሩ ይገባል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። አራተኛው የአፍሪራን ቀጠናዊ ኮንፈረንስ በአዲስ አበባ እየተካሄደ ይገኛል። በዚህ ጉዳይ ላይ ባልደረባችን አንዷለም መናን ተጨማሪ መረጃዎችን ሊሰጠን እዚህ ስቱዲዮ ይገኛል። እንዴት ቆያ አንዷለም እንደምንዋልስ? ስለ ኮንፈረንሱ ያለህን መረጃ ብታጋራ መልካም። ይህ የአፍሪረን አራተኛው ኮንፈረንስ ነው በአዲስ አበባ ዘንድሮ የተካሄደው። ከዚህ በፊት ሰብለ፣ በተለይም የናይል ውሃ ተፋሰስ ፍትሃዊ የውሃ ክፍፍል ላይ መሰረት አድርጎ ሲደረግ ነበር የነበረው። በዚህ ዓመት ግን ታላቁ የኢትዮጵያ ህዳሴ ግድብ ወደ መጠናቀቁ መሄዱን ተከትሎ ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካና የቀጠነው ትስስር እንዲሁም የኃይል ማዕከሉ ወደመሆን የሚሸጋገርበት በመሆኑ የኃይል ትስስርና የኃይል ደግሞ አቅርቦት ለሌሎች ሀገራት በሚሰጥበት ጉዳይ ላይ መሰረት አድርጎ ነው ይህ የአፍሪረን ጉባኤ ኮንፈረንስ እየተካሄደ የሚገኘው ማለት ነው። በዛሬው ውሎም እንግዲህ የተለያዩ ሀገራት የተፋሰሱ ሀገራትና ተወካዮች አምባሳደሮችን የናይል ቤዚን ኢኒሽቲቭ ኃላፊዎች ጭምር ተገኝተዋል። ይህ መድረክ ያዘጋጀው እንግዲህ እስካሁን ድረስም እያዘጋጀ ያለው የውጭ ጉዳይ ኢንስቲቲዩት ነው። የውጭ ጉዳይ ኢንስቲቲዩት ዋና ዳይሬክተር አቶ ጃፋር በድሩ ኮንፈረንሱ በዓለም አስተማማኝ ልማትና እድገት ለመገንባት በምታደርገው ጥረት ዓለማችን ማለት ነው እንደነዚህ አይነት ኮንፈረንስ ወሳኝ ሚና አላቸው። ይህ ኮንፈረንስም ለዚህ አስተዋጽኦ እንዳለው አንስተዋል። ደግሞ ስትራቴጂካዊ ተሳትፎን ሀገራት በማድረግ የኃይል ትስስርና የ ሚዛንን ለማስተካከል የኃይል አቅርቦት ትስስርንም ለማፋጠን መስራት ይገባቸዋል ብለዋል። ኢትዮጵያ እንደዚህን ስትራቴጂክ ተሳትፎ በማድረግ በኃይል አቅርቦት ላይ እንደ ታላቁ የኢትዮጵያ ሕዳሴ ግድብና ሌሎች ኃይል አቅርቦትን በመስራት በመገደብ በማልማት ጭምር ተሳትፎ እያደረገች እንደሆነ አንስተዋል። በልማት በአስተዳደርና ና በዲፕሎማሲ ቀጠነው ትስስር ለመፍጠርም የኃይል ትስስሩ ወሳኝ ነው፣ ሀገራት በእነዚህ ጉዳዮች መተባበር ይገባቸዋል የሚል ሀሳብን አንስተዋል። አቶ ጃፋር በዱ፣ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴር ሚኒስትሩ በበኩላቸው የኃይል አቅርቦት ከምግብ በላይ ልንመለከተው የምንችል ነው። በአሁኑ ወቅት እንግዲህ ግብርናን ብንመለከት፣ ኢንዱስትሪን ብንመለከት፣ ትምህርትን ብንመለከት ስራ ፈጠራን ብንመለከት ያለ ኃይል አቅርቦት የምናነሳው ጉዳይ አይደለም። በምስራቅ አፍሪካ ደግሞ በርካታ ሀገራት በርካታ ነዋሪዎችና ዜጎች የኃይል አቅርቦት የላቸውም። ይህ የኃይል አቅርቦት ለማምጣት ደግሞ መንግስታትና ድርጅቶች ልዩ ተሳትፎ ማድረግ ቁርጠኛ መሆን ይገባቸዋል። ያን ሳናደርግ ስለ ስራ ፈጠራ፣ ስለ አስተማማኝና ዘላቂ ልማት መናገር አንችልም። ስለዚህም ቀጠናዊ ድርጅቶች መሳተፍ አለባቸው። እነሱ ብቻ ሳይሆን ደግሞ መንግስታትም ከፍተኛ ተሳትፎ በማድረግ የኃይል አቅርቦት ላይ መስራት ይገባቸዋል። የአንዱ የኃይል አቅርቦት ልምድ ደግሞ ለሌላኛው መሆን ይገባዋል። ኢትዮጵያ በአሁኑ ሰዓት እያደረገች የምትገኘው ደግሞ በምስራቅ አፍሪካ ቀጠና ከፍተኛ የኃይል ትስስር ለመፍጠር ጥረት እያደረገች መሆኑን አንስተዋል። የናይል ቤዚን ኢኒሽቲቭ ምክትል ዋና ጸሐፊ ዶክተር ሚካኤል ካዛ ሀገራት ለሀይል አቅርቦት መስራት ትልቁ አጀንዳቸው ሊሆን ይገባል ብለዋል። በተለይ የናይዝ ቤዚን ኢኒሽቲቭ የሀይል ትስስርን ለመፍጠር ወሳኝ ነው ኢትዮጵያ ደግሞ ይህን የሀይል ትስስር ለመፍጠር የሚደረገው ጥረት ውስጥ የናይል ቤዚን ኢኒሽቲቭ በፍጥነት መፈረሟ የሚያስመሰግናት እንደሆነ አንስተዋል ትውልዱ የምስራቅ አፍሪካ ወጣቶች ወደፊት የሚመጠው አመራር ጭምር ሀይል አቅርቦት ላይ ትኩረት አድርጎ መስራት እንደሚገባው አንስተዋል ማለት ነው ኢንጂነር ሀብታሙ ኢተፋ ሌላው ሀሳብ ሲያነሱ ኢትዮጵያ የምስራቅ አፍሪካ ዋና የቀጠነው የሀይል መናኸሪያ ሆና ያገለገለች ነው ብለዋል። ለዚህም እንግዲህ አስረጅ አድርገው ሲያነሱ ለጅቡቲ ሀይል እያቀረበች ነው፣ ለሱዳን ሀይል እያቀረበች ነው፣ ለታንዛኒያ ሀይል እያቀረበች ነው፣ ለኬንያ እንዲሁ ሀይል እያቀረበች ነው። ስለዚህ በምስራቅ አፍሪካ የሚገኙ የጎረቤት ሀገራትን ጭምር ሀይል በማቅረብ ዋና የሀይል መናኸሪያ እየሆነች ነው። ስለዚህ ሀገራት ለእነዚህ አይነት መስራታቸው ኃይል ዲፕሎማሲ ጭምር የሚያገለግል አንዳቸው ለሌላኛቸው ጭምር የሚያደርጉትን ትብብር የሚጠቅም ለአፍሪካ ሀያ አጀንዳ 23 ትግበራ ጭምር የሚያገዝ ትልቅ ተግባር ነው። ታላቁ የኢትዮጵያ ሕዳሴ ግድብ ደግሞ ለዚሁ ዋነኛ መገለጫ ስለመሆኑ ኢንጂነር ሀብታሙ ይተፋ አንስተዋል። እንግዲህ የሱዳንና የደቡብ ሱዳን አምባሳደሮች ጭምር በዚህ መድረክ ላይ ተሳትፎ አድርገዋል። በዚህ መድረክ ላይ ሰብለ፣ በዋናነት ደግሞ ወደፊት እንደነዚህ አይነት የኃይል ትስስሮች በምን መንገድ መሰራት አለባቸው በሚል የፓናል ውይይቶች ጭምር ሲደረጉ ውለዋል። በሚቀጥለው አመትም እንግዲህ በሌላ ጉዳይ ይህ የአፍሪካን ኮንፈረንስ የሚቀጥል ይሆናል። የዛሬው ኮንፈረንስ ግን ይህንኑ ይመስላል። አንዱ ዓለም ለሰጠህን መረጃ እጅግ እናመሰግናለን። መልካም ጊዜ ይሆንልን። እንቀጥላለን ተመልካቾች የኢትዮጵያን ጸጋ በመግለጽ የቱሪዝም ዘርፉን ለማስፋት መንግስት በትኩረት እየሰራ መሆኑን የብሔራዊ ቤተ መንግስት አስተዳደር ገለጸ። የዚህ አካል የሆነው የብሔራዊ ቤተ መንግስት እድሳት ተጠናቆ ለሕዝብ ክፍት መሆኑን በማስመልከትም አስተዳደሩ መግለጫ ሰጥቷል። አዲሱ ዳዊት ተከታትሎታል። በሀገሪቱ ዘጠኝ ታሪካዊ ቤተ መንግስታት የሚገኙ ሲሆን የነዚህ ቤተ መንግስታት እድሳትም አንዱ የቱሪዝም ዘርፉን ማስፋፊያ አካል ተደርጎ እየተሰራ ይገኛል። ላለፉት ጊዜያት እድሳት ሲከወንለት የቆየው የብሔራዊ ቤተ መንግስት እድሳቱ ተጠናቆ ለህዝብ ክፍት ሆኗል። ብሔራዊ ቤተ መንግስቱ ለጉብኝት ለህዝብ ክፍት መሆኑን በማስመልከት መግለጫ የሰጡት በሚኒስትር ዴኤታ ማዕረግ የቤተ መንግስት አስተዳደር ዋና ዳይሬክተር አቶ ምትኩ ዴሬሳ መላው ኢትዮጵያውያን ብሔራዊ ቤተ መንግስቱን በመጎብኘት ልምድ እንዲወስዱና ልምዱን ለትውልድ እንዲያሻግሩ በመግለጫቸው አንስተዋል። ይሄኛው ከጀርባችን የምታዩት ውብና ድንቅ የሆነው ቤተ መንግስት አቧራ ለብሶ አፈር ለብሶ ጥላሸት ለብሶ ውስጡ ያሉትም መኪኖቹም ቢሆን ሁሉ ነገር ከዚህ ቀደም እንዴት እንደነበር ሁላችንም እናውቃለን። እና እነዚህን ነገሮች አቧራውን ካራገፍን በኋላ በዚህ ሁኔታ ታድሶ ውብ ሆኖ ድንቅ ሆኖ ነው ተቀምጧል። ህዝቡ እንዲጎበኝ ነው ሶ ከዛሬ ጀምሮ ከዚህ በኋላ ሁሉም ኢትዮጵያዊ ትንሹም ትልቁም አባቶችም እናቶችም ወጣቶችም ተማሪዎችም ሁሉም በየፈርጁ መጥቶ መጎበኘትና ከዚህ ትልቅ ቅርስ፣ ከዚህ ትልቅ ሀብት፣ ከዚህ ትልቅ ታሪካዊ ቦታ ብዙ ልምድ እንዲቀስሙና ያዩትን ደግሞ ይዞ መቀመጥ ብቻ ሳይሆን ለሚቀጥለው ትውልድ ጠብቆ ማስተላለፍ እንዳለባቸው ለማስገንዘብ እፈልጋለሁ። ይህ ቤተ መንግሥት በርካታ ታሪካዊና ውድ ቅርሶች የሚገኙበት ስለመሆኑም ገልጸዋል። ህዝባችን ወይ ደግሞ ህብረተሰቡ በሙሉ ስመጣና የሚያገኛቸው የመጀመሪያው ነገር የመኪና ሙዚየምን እናገኛለን። እነዛ የመኪና ሙዚየሞች ወይ ደግሞ መኪኖቻችን ታሪካዊ ቤትም አላም ጥሩስናና ጥሩስም ያላቸው ውድ መኪኖች፣ ታሪካዊ መኪኖች ስለሆኑ እነሱን መጎበኘት ይችላሉ ማለት ነው። ከዛ ባሻገር ደግሞ በጀርባችን ያለውን ትልቁን ብሔራዊ ቤተመንግስትን ወይ ደግሞ ቤተመንግስት ሙዚየም ብለን የምንጠራውን እሱን ይጎበኛሉ ማለት ነው። ከዛ ባሻገር በውስጡ ውድና በጣም እጅግ ክብር ያላቸው እቃዎች አሉ። ነገስታት ከንጉሱ ከቀዳማዊ ኃይለ ሥላሴ እስከ ፕሬዝዳንት ሳህለወርቅ ድረስ ይጠቀሙባቸው የነበሩትን በሙሉ በስርዓቱ በተስተካከለ መልኩ አስቀምጠናል። እሱን ያገኛሉ ማለት ነው። ትላልቅ ዓለም አቀፍ ደረጃ የጠበቀ ሬስቶራንቶች ወይ ደግሞ ካፍቴሪያዎች አሉ ማለት ነው። ሕዝቡ ያንን ከጎበኘ በኋላ ወደ ሬስቶራንቱ መሄድ ይችላል ማለት ነው። ከዚህ በፊት የብሔራዊ ቤተ መንግስቱ አካል የነበሩና ለባለ ሀብቶች ተላልፈው ተሰጥተው የተገነቡ የሬስቶራንትና የተለያዩ የመዝናኛ አገልግሎት የሚሰጡ ተቋማትም ስላሉ መገልገል ይቻላል ብለዋል። የመጀመሪያው የመግቢያ ጉዳይ ነው። መግቢያ ከ3 ሰዓት ከቀኑ 3 ሰዓት እስከ 11 ተኩል ቀን የተጠቀሙ ሰዎች ይቆያሉ፣ መጠቀም ይችላሉ፣ መጎብኘት ይችላሉ ማለት ነው። ከ11 ተኩል በኋላ ግን እዚህ ግቢ መጥቶ ሬስቶራንትን፣ ምግብን፣ እራትን፣ ካፍቴሪያን መጠቀም ይፈልጋሉ የሚሉት ደግሞ ቡክ አስደርጎ ከሬስቶራንቶቹ ጋር ማለት ነው ተነጋግሮ ቡክ አስደርጎ በስርዓት ገብቶ እስከ ሌሊቱ ወይ ደግሞ እስከ ምሽቱ ሶስት ሰዓት መገልገል መጠቀም ይችላሉ ማለት ነው። በቀጣይ መንግስት በሀገሪቱ የሚገኙ ታሪካዊ አብያተ መንግስታትን በማደስ ለጎብኚዎች ክፍት በማድረግ የቱሪዝም ዘርፉን ለማሳደግ መስራቱን ይቀጥላል ብለዋል። የውጭ ምንዛሪ የሚያስገኙ አምራች ኢንዱስትሪዎችን ለማጠናከር እየተሰራ እንደሆነ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። በክልሉ ባለፉት ወራት 43 አምራች ኢንዱስትሪዎች ከ271 ሚሊዮን ዶላር በላይ የውጭ ምንዛሬ አስገኝተዋለም ተብሏል። በላይ ተስፌ ዝርዝር አለው። የአምራች ኢንዱስትሪዎችን ምጣኔ ሀብታዊ አበርክቶ ከግምት ውስጥ በማስገባት በተሰራው ተግባር ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረትና ለውጭ ምንዛሪ የሚያመርቱ ኢንዱስትሪዎች እየተበራከቱ ነው። በአማራ ክልልም በዘርፍ ላይ ልዩ ትኩረት ተሰጥቶ እየተሰራ እንደሆነ የገለጹት የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ፣ እንደሪስ አብዶ ባለፉት አስር ወራት ከ171 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱን ገልጸዋል። መንግስት ቀደም ሲል ከፍተኛ ምንዛሬ እያወጣ ወደ ሀገር ውስጥ ሲያስገባቸው የነበሩ ምርቶችን በሀገር ውስጥ በመተካረግር ሰፊ ስራ የተሰራበት በጀት ዓመት ነው። ይሄ በተለይ ተኪ ምርትን የሚያመርቱ አምራች ኢንዱስትሪዎች ቁጥር አድገዋል። የምርታማነት መጠኑ ጨምሯል። የቀረውን የውጭ ምንዛሬ መጠኑን ካይ ነው በጣም ከፍተኛ እንደሆነ የሚያሳይ ነው ማለት ነው። ሁለተኛ ተኪ ምርት ብቻም ሳይሆን በተለይ ለውጭ ምንዛሬ የሚያስገኙ ምርቶችን የሚያመርቱ አምራች ኢንዱስትሪዎችን የማሳደግ ጉዳይ ነው። በክልላችን ከ43 በላይ አምራች ኢንዱስትሪዎች 97 ሺህ ቶን በላይ ምርት ወደ ውጭ በመላክ 171 ሚሊየን ዶላር በላይ የውጭ ምንዛሬ ያስገኙበት ሂደት ነው ያለው። አምራች ኢንዱስትሪዎችን የማጠናከር ሀገራዊ የስትራቴጂክ አካል ተደርጎ እየተሰራ በመሆኑ ውጤታማነታቸውም መጨመሩን ነው ቢሮ ኃላፊ የተናገሩት ብዙዎቹ ተኪ ምርትን የሚያመርቱ ናቸው። ስለዚህ ይህ አንዱ የስትራቴጂዎችን አንዱ አካል በተለይ መንግስት ከፍተኛ ወጪ የሚያወጣባቸውን ስትራቴጂክ ምርቶች በሀገር ውስጥ የመተካት ጉዳይ ስለሆነ እነዚህ ኢንዱስትሪዎች ላይ የቅርብ አመራር እየተሰጠ በልዩ ትኩረት አመራር እየተሰጠ ነው። ያም በመሆኑ ምክንያት የምርታማነት መጠኑ ብቻ ሳይሆን ይህንን ምርት የሚያመርቱ አምራች ኢንዱስትሪዎች ቁጥር የመጨመር ይህም በመሆኑ ምክንያት ደግሞ በውጭ ምንዛሪ ምነት ስናወጣ የነበረውን በሀገር ውስጥ የማስቀረት ሁኔታው ከፍተኛ ጉዳዮቹ የስትራቴጂውም ውጤታማነት እንዲሁም ደግሞ ባለፉት ጊዜያት በሰሩ ስራዎች የመጡ ለውጦች ናቸው። የውጭ ምንዛሬ በማስገኘትም ሆነ በሀገር ውስጥ ተኪ ምርትን ለማምረት የኢትዮጵያ ታምርት ንቅናቄ አበርክተው እንደነበረው ቢሮ ኃላፊው ጠቁመዋል። ብዙ ቁጥር ያለው አምራች ኢንዱስትሪ በክልሉ አለ። አነስተኛ፣ ከፍተኛ፣ መካከለኛ ብለን የምናስባቸው ብዙዎቹ ተኪ ምርትን የሚያመርቱ ናቸው። ስለዚህ ይህ አንዱ የስትራቴጂዎችን አንዱ አካል በተለይ መንግስት ከፍተኛ ውጭ የሚያወጣባቸውን ስትራቴጂክ ምርቶች በሀገር ውስጥ የመተካት ጉዳይ ስለሆነ ይህ አጠቃላይ ስንመለከተው በውጭ ምንዛሬ ተኪ ምርት በማምረትም የተቀመጡ ምግቦችን ከማሳካት አኳያ ንቅናቄው ምርት እያመጠን ለውጥ እያመጠን ብሎ እንደ ማሳያ ማንሳት ይቻላል ማለት ነው። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን ሀገራዊ የምጣኔ ሀብት አበርክቶ ከ4.8 ወደ 10 በመቶ እንዲያድግ ያስቻለ ስለመሆኑም መረጃዎች ያሳያሉ። ባለፉት 11 ወራት ለተደራጀው ኢንተርፕራይዞች 42 ሚሊዮን የሚጠጋ ብር የብድር አቅርቦት ማመቻቸቱን የደብረ ብርሃን ከተማ አስተዳደር ስራና ስልጠና መምሪያ ገለጸ። እስካሁን ከ55 ሄክታር በላይ መሬት ለመስሪያ ቦታ ማስተላለፉንም መምሪያው አስታውቋል። አበበች ኋላሸት ተጨማሪ አላት። ብፃት ጌታቸው ለበርካታ ዓመታት በአረብ ሀገር ቆይታለች። የሰው ሀገር የሰው ነውና ያካበተችውን ጥሪት ይዛ ወደ ሀገሯ ተመለሰች። በሀገሯም ስራ ጀመረች። አራት መቶ እንቁላል ጣይ ዶሮዎችን ይዛ እንቁላል ሊጥሉ ብለው የደረሱ ማለት ነው። በቃ ጣሉ። እንደዚህ በባል እንቁላል መልቀም ምናምን ደስ ይላልና በባል እንቁላል እየለቀም በሆነ አስራ አምስተኛ ቀን ምናምን ፌላ አረ እና ቢያንስ ሶስት መቶ ምናምን ሽብር ያክል ከስር ያለው ማለት ነው ከዛ ይዤ የመጣው ሀብት ነው ግን፣ ቢሆንም ተስፋ አልቆረጥኩም። ተመልሽ እንትን አደረኩ። ከተማ አስተዳደሩ ይሄን ቦታ ሰጠኝ። ከዛ ባሻገር ደግሞ ጥቃቅንና አነስተኛ ተደራጅተሽ ይሄንን ስራ ብትጀምሪ እንደዚህ እርዳታ አለው፣ ስልጠና አለው፣ ምን አሁን ሙያዊ ድጋፍ አለ ከግብርና ሙያዊ ድጋፍ ይደረግልኛል። የልምድ ልውውጥ ደግሞ በደንብ ወስጃለሁ። እንደ ብጽአት ሁሉ በደብረ ብርሃን ከተማ አስተዳደር ስራና ስልጠና የመስሪያ ቦታ እንዲሁም የብድር አገልግሎት አግኝተው ወደ ስራ የገቡ ስራ ፈላጊዎችን ተዘዋውረን ተመልክተናል። የወጣት ፈንድ የሚባል አለ፣ ወጣቶች የዝውውር ፈንድ አለ፣ መንግስት የሚያበድረው እሱን ወደ 17 ሚሊዮን የኛንም ቁጠባ ጨምሮ ማለት ነው። ወደ ሁለ ሞቶ ካሪ አካባቢ ቁልፍ ቦታ አስረክቦናል። መጀመሪያ ስጀምር ዋሊያ የሚባል የብድር አገልግሎት አለ። ከዛ መጀመሪያ እነሱን ጠይቂያቸው፣ በዛ መሰረት ነው መጀመሪያ እነሱም ያንን የብድር አገልግሎት አዘጋጁልኝ። እቃውንም ከነሱን ያገኘሁት ስራና ስልጠና ይህንን እንትን ሳማክራቸው በደስታ ነበረ። እንትን ያሉ ሼድም ጠይቂያቸዋለሁ። ኦረዲ አሁን ሼዱ ወደ መጠናቀቁ ላይ ሄደ ነው። አሁን በዚህ አመት ጥር ላይ ነው የሰሩ ሽር ጥር 22 ነው ሁለት የፈጸመ አንድ ሚሊዮን አንድ መቶ 25 ሺህ ብር ተለቆልን ግዢ እየፈጸመ ነው በአሁን ሰዓት ላይ በቅርቡ ውስጥ ያስገባናት ላለች አሁን ያለንበት ደረጃ ይሄን ይመስላል። የከተማ አስተዳደሩን ስራና ስልጠና መምሪያ ኃላፊ አቶ ብዙ አየሁ ሰይድን በከተማው ለሚገኙ ስራ ፈላጊዎች የመስሪያ ቦታ ፍላጎትን ለማሟላት የተሰራው ስራ ምን ይመስላል ስንል ጠይቀናቸዋል። እስካሁን ድረስ እቅዳችን 151 ሄክታር መሬት መለየት ነው ከዚህ ውስጥ እስካሁን 87 ሄክታር መሬት ለይተናል። ከለየነው 80 87 ሄክታር መሬት ውስጥ 55 ሄክታር መሬቱን ለስራ ፈላጊዎች እንዲተላለፍ ተደርጓል ማለት ነው። ይህንን 55 ሄክታር መሬት ለተጠቃሚዎች ለ202 ተጠቃሚዎች እና ለ409 ለሚሆኑ አንቀሳቃሾች እንዲተላለፍ ያደረግንበት ሁኔታ አለ ከዛ ውጪ የሁለታ ጊዜያቸውን የጨረሱ ሼዶችን ሌሎችን ኢንተርፕራይዞች ወደ ሌላ እድገት ተኩርዘፍ በማሻገር ለአዲስ ኢንተርፕራይዞች ሀያ አምስት ሼዶችን በማስለቀቅ ለሀያ አምስት ኢንተርፕራይዝና ለመቶ ሀያ አምስት አንቀሳቃሾች እንዲተላለፉ አድርገናል። በተመሳሳይ ኮንቴነሮች የሁለታ ጊዜያች ያለፈባቸውን ሰባት በመለየት ሰባቱንም ለአዲስ ኢንተርፕራይዞች አንቀሳቃሶች እንዲተላለፉ ያደረግንበት ሁኔታ ነው ያለው ማለት ነው። የተዘዋዋሪና መደበኛ ብድር አገልግሎትን በመስጠት ረገድ እየተሰራ ያለው ተግባርስ ምንድን ነው ስንል አክለናል። ለአቶ ብዙየው በተዘዋሪ ፈንድ ብር እስካሁን ድረስ ካለን አጠቃላይ ስድስት ኢንተርፕራይዞችን እና አርባ አንድ አንቀሳቃሾችን ስድስት ነጥብ ዘጠኝ ሚሊዮን ብር ማሰራጨት ችለናል ማለት ነው። እስካሁን በተዘዋሪ በመደበኛ በተመሳሳይ መደበኛ ብድርም አለ በመደበኛ ብድርም አምስት መቶ ዘጠና ስምንት አንቀሳቃሾችን እና ሁለት መቶ ዘጠና አንድ ለሚሆኑ ኢንተርፕራይዞች ሰላሳ ነጥብ አንድ ሚሊዮን ብር እናሰራጫለን ብለን ሰላሳ አምስት ነጥብ ሚሊዮን ብር ማሰራጨት ችለናል ማለት ነው። የብድር አመላለስ ምጣኔውም 99.96 ፐርሰንት ነው ማለት ነው። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በማስከተል አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርባቸዋለች። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ በአብላጫ ድምፅ አጽድቋል። ምክር ቤቱ ባካሄደው 37ኛው መደበኛ ስብሰባ ላይ የህግና ፍትህ ቋሚ ኮሚቴ ያቀረበውን የውሳኔ ሀሳብ ላይ ተወያይቷል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ኢሳ ቦሩ ከነባር አዋጁ 780 ህዝባር 205 በ58 አንቀጾች 14ቱ ላይ ማሻሻያ መደረጉን ገልጸዋል። የምክር ቤቱ አባላት በአዋጁ ማሻሻያ መደረጉ ለሀገሪቱ የበለጠ ጠንካራ ህግ የሚያስፈልግ በመሆኑ ተገቢ ነው ብለዋል። ምክር ቤቱ በሰፊው ከተወያየ በኋላ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን የአዋጅ ማሻሻያ 1387 ህዝባር 2017 ሆኖ በአብላጫ ድምፅ አጽድቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የትምህርት ፈተና አሰጣጥ ስርዓት የትምህርት ጥራትን ለማስጠበቅ ጉልህ ሚና እንዳለው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 ዓም የ12ኛ ክፍል ሀገር አቀፍ ፈተና በስኬት እንዲካሄድ የጸጥታና ባለድርሻ አካላት የጋራ ውይይት አካሂደዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንዳሉት የፈተና አሰጣት ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ በተከናወኑ ተግባራት አበረታች ውጤት መመዝገቡን አስረድተዋል። ለዚህም የጸጥታ አካላት ሚና ከፍተኛ መሆኑን ጠቁመው ዘንድሮ ለ150 ሺህ ተማሪዎች ፈተናው በይነ መረብ እንደሚሰጥ አንስተዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ከዚህ ቀደም በተሰጡ ፈተናዎች በርካታ ልምዶች ማግኘት ተችሏል ብለዋል። በመሆኑም ቀጣዩ የ2017 ዓ ም ሀገር አቀፍ የ12ኛ ክፍል ፈተና ያለምንም ችግር እንዲሰጥ አስፈላጊው ዝግጅት መደረጉን አክለዋል። የኢትዮጵያ ዜና አገልግሎት ዘግቦታል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋይ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ምክትል ዋና ጸሐፊ አንቶኒዮ ፔድሮ ጋር በጽህፈት ቤታቸው ተወያዩ። ሚኒስትር ዴታው ከምክትል ዋና ጸሐፊው አንቶኒዮ ፔድሮ ጋር ባደረጉት ውይይት ኢትዮጵያ ከኮሚሽኑ ጋር ያሉ ትብብሮችና ወዳጅነትን ይበልጥ አጠናክራ እንደምትቀጥል ገልጸዋል። አምባሳደር ብርሃኑ የበርካታ ባለብዙ ወገን ተቋማት ቁልፍ ማዕከል የሆነችው ኢትዮጵያ ከተቋማቱ ጋር ጠንካራ አጋርነት መገንባቷን እንደምትቀጥልም አረጋግጧል። መረጃው የውጭ ጉዳይ ሚኒስቴር ነው።

ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው። ኑ በሏቸው። ኑሮ ውድነቱ አሳብዶናል። ለምንድን ነው ውሃም ይጠማል? ለምን፣ ለምንድን ነው የውሃ ችግር አለ? እንዴት ጠማን ሲሉ ብድር ተጠይቆለታል። ቀጣይ ዓመት እንጀምራለን ብለው አይሲቲ መኖር አለበት። ተማሪዎች በተግባር መማር አለባቸው። ልጆቻችን አይሲቲ እንዲማሩ እንፈልጋለን። ቴክኖሎጂ እንዲማሩ እንፈልጋለን። ይሄ ይህን ብሎ ያነሳ የትም መድረክ ላይ ነው